አሰላሙ አለይኩም ወራህመቱላሂ ወበረካትሁ ውድና እየተከበራችሁ ዩቱብ ቤተሰቦቻችን እንዴት ናቸው ደና እኛ ደና ነን አልহামዱሊላህ ተፍቅሬ እንግዲህ የውም ጁማአ ነው ዛሬ ብሎጌን አሳያችኋለሁ ኢንሻአላህ ሻያችን እንደዚህ በሚያምር በኮብ ጥቁር ይመስላል እዩት ያፍናኔ ማለት ነው ቁርስ ሰርተናን። እዚህ ጋር አምባሻ እናዳባለን። እዚህ ደግሞ ቆንጅዬ እንቁላል ቆላላለች። እንደምታዩት ምሽላ የአበሻ እንቁላል ነው። እኛ መንበላ ኑን ብላ። እስኪ ዛሬ ውሎዬ ያማረ ይሆናል ብዬ ተስፋ አደርጋለሁ። አባወራዎቹ ማወራ በሏት። ማማቲ ቆንጆ እየጠበቁ ነው። ንንብላ ተፈደሉ ወይ ወይ። ይሄን እሺ፣ ቤተሰብ በላን። አምባሻች ተረፋች ሻችን ምጣል እንቆላላችሁ ምጫራራስን እንደዚህ በላን። ማሜን የሆነ ጨዋታ አሸንፈው በጣቱ 200 ታይሸለምኩ ማለት ነው፣ እና ሳድላው ማለት አርጋለች። ደግሞ ማሻአላ ማማይ ሰላም ባ ሰላም አለይኩም ባችሁ ሰላም ነው፣ እንዴት ናችሁ? በይ ላይክ ሰብስክራይብ ኮመንት አርጉኝ እወዳቸዋለሁ እመዬ በይ። እመዬሳ ሄደች፣ የት ቤቷ። እመዬ ባይ ባያት በይ እመዬ በይ። እዚህ በስልኩ እሱ ጋር ቆሚ እንጂ እሱ ጋር ቆሚ ቪዲዮ አይደል እንትን አይደለም። ጊዜው ይሄ ምንድን ነው? ኢማ አይደለም። ግን ጨለማው ብዙ አያስታውቅም። ባይ ባያት እመዬን ይ የእኔ ፏፏጭ እና ውሏችንን እንደዚህ እያልን በደምብ አሳያችሁ። ውት ወይባ አያምርም? ውድ ቤተሰቦች ቆርስ በልተን ጨረስን። እጋይናጣጠው ከዛ እረስቸው ትንሽ ዬ ዳቦ እንደዚች ኮፍ አድርጊያለሁኝ ማለት ነው። ያው ምግብ እኔ እስራፍ ማድረግ ስለማልወድ ነው። ለምን ብዙን ብለውም ማሜም ዳቦን ፈልገው ትኩስ ትኩስ እንጂ እንደዚህ አሁን ዛሬ ፈቃው ነው ነገ ከነገ ወዲያ የለም። ስለዚህ ምንም አልፋም። በመቀጠል መብራቱ አለ መብራት አለ። ስለዚህ እኔ ጉድ እንዳይሰራኝ እነዚህን ግብዓቶች ልፍጭ። ለምን ሄደ እንደሆነ በእጅ መክተፍ ምናምን ጊዜ ይፈጅብኛል፣ አይታወቅም ውሃ የለችም በዛ ላይ። ከዛ ደግሞ እዚህ ጋር ከፍሪጅ ስጋ አውጥቻለሁኝ ከፍሪጁ በረድ ሁኗን እንደምታዩት። አሁን እነዚህን ወደ ስራ። እሺ ውድ ቤተሰቦቼ የወላችሁ ቲማቲም የተፈጨ እዚ ጋ ለሩስ እስ ጅጋ ደግሞ ቀይ ወጤ ነጭው በቃ መብራት ሳይሄድ ቶሎ ነጭው። እዚች ጋር ያለ ልጅ ድንች ጥጃለሁኝ፣ ማቆየው ምሳ እስከሚደርስ ያስፈልጋል። ስለዚህ በመቀጠል በመቀጠል አሁን ወዴት ነው የምንሄደው? ወደ ቤት ማዘጋጀት፣ ቤት ማዘጋጀት። እንዴት ነው ከዳይፐር አይቀር ተመልከቱ፣ እንዴት እንደምንዝረከረክ

አዲስ ኮንፎርት ያንን ኮንፎርት አወጣለሁ። እስኪ ዛሬ እንዴት ነው የሚሆነው? ቤታችንን አብራችሁ ተከተሉኝ። ይሄ ሳሎኔንም ያውኔ እየሰራ አላሳያችሁም። ለምን ጊዜ ይፈልጋል ኤዲት ማድረግ ምናምን ስላለ ያያ እኔም እንዳልደክምባችሁ በ፣ ከዚህ መቼም ድካምን ታቋታላችሁ። ከዚህ ውድይት እንደሚለው ከዚህ ቀይሬው ቤቴም ማለት ነው ፏፈሽ አድርጌ አሳያቸዋለሁ ማለት ነው። ጠብቁኝ፣ የትም እንዳትሄዱ። እኔም ቁርአንን እየሰማሁ ይውም ጁምዓ እኔ ጁምዓ ጁምዓ ከሚስ እቀራለሁ። ማታም ጁምዓም አንዳንዴ ጊዜ ካለኝ ቀራለሁ፣ አልያ ደግሞ እሰማለሁ። ነቢያችን ስላ ስለም ቁርአን ከመቅራቱ ማዳመጡ ይበልጣል ብለዋል አይደል እንዴ? ስለዚህ እኔ ደግሞ እያዳመኩኝ ሱረቱል ከህፍን በጣም የምወደው አያ ነው። እሱን እያዳመኩ ሞራኔን፣ ቤቴን እያጸዳሁኝ፣ ሌላም እየሰራሁ ቁርአን እያዳመኩ ነው የምሰራው። አልሐምዱሊላ እንኳን ጁማአ በማንኛውም ቀን ማለት ነው። ስለዚህ ዳይ ወደ ስራ አሁን አንድ ሁለት ሁለት ሶስት። እንግዲህ ሹፉ ቤተሰብ እዚህ ደርሻለሁ። ይህን ጣፋጭ ወፏ አገባች ቤት ውጭ ምግብ ምናምን ውሀ ስለምሰጣቸው ዋነ ስነች ህዋት እንሻአላ ርዝቅ ነውዋ። ሄደች እና አስገዳይ ከዚህ ወዴት እሺ፣ ውድ ቤተሰቦች ከብዙ ድካም በኋላ ላሳያችሁ ምኝታ ክላሴ እንደዚያ ተኞብ ተኞብ ነው የሚለው። ማሻአላ ግርማ ሞገስ እዩት። እንግዲህ ት ነው አልጋ ልብስ እኔ በጣም ነው የምወደው አልጋ ልብሱ የሙሽራዬ ነበረ። አያምሩም? የበለጠ ደግሞ በአካል ብታዩት ይለያል። ከአረብ ሀገር ነው ያመጣሁት። ይህን ይመስል ቤት ፏ ፈሽ አድርጌ ቀያሬ ፏ አድርጌ ወሉዬ ጨርሻለሁ ማለት ነው፣ ጨርሻለሁ። ሰርፕራይዝ። ወደ ሳሎን። ይህም ደግሞ ማሜ ከአረብ ሀገር ልትመጣ ስል እንደዚህ የሙሽራዬ በሉት፣ ዛሬ በቃ የድሮ በሉት። የድሮ የዛሬ ሶስት አመቱ አራት አመታችን ሙሉ ድፍን ሶስት አመት ከምናመኑ ይህን የመሰለ ትራስ ልብስ ማች ያርጋል። ሁሉም ነገር ነጭ ነገሩ ከሞኬቱ ጋር ማለት ነው። እንደዚህ ፏ ቀይር አደረግን። መዓዛው ይለያል እ እንደዚህ ረከቦታችንም አልተነሳም፣ ለምዶ ቀረ። ግርማ ሞገስ አለው። ሀቂቃትን ዮት ጀበና ደግሞ እንሻላ ክረምት አለፈ አዲስ ከሳለሁ የሀገራችን ጥቁር ጀበና ማለት ነው። ባህላችን አፍናኔ ሰብረቤ ነው እንጂ ነበረኝ። እነዚህ አድርጌ ፏፈሻ አድርጌ ጨርሼ፣ እቃ ቤትም ያው ሙረትብ አድርጌ ሰው ባለው ነው፣ እንደ ቤቱ ነው። ፏ አድርጌ ከዛ በመሀል ላይ ቪዲዮ ሳልሰራላችሁ ቀርቼ ቤቱን እያጸዳሁ ለምን ከሰሌን አላቀጣጥልም ብዬ እዩት። ወጤ ማሻአላ እየበሰለ ነው። ሽንት ቤትም ታጣጥቧል። እዚህ ጋ ደግሞ ብስሚላ ከዚ እጃፈል ነው ከዛ የሩዜ ቁልቤት ቆንጆ ሆኖ በስሏል። እዚች ጋር ሩዜ ታጥባለች። እዚች ጋር ዳቦዬ ደግሞ ኩፍ ብላ መልሻት አሁንም ኩፍ እያለች ልኝ ነው። እዚ ጋር ባይላራችን ፈልቷል። እኔ ደስ የሚለኝ ነገር ማለት ነው፣ መብራት ሲኖር ሞራኒ ሁሉ በጣም ሙሉ የሆነ ለምን የሰራው አይመስለኝም። ሁላ ወላ ላ አዚ በቃ በመብራት ጨዋታውን ትጫወታላችሁ፣ ውሃውን ሁሉንም ነገር ወጣችሁን። በክሰል ወጥ በክሰል ሲሆን በጣም ይጣፍጣል፣ ደስ ይላል። በቃ እንደዚህ አድርገን እዚ። በእርግጥ ፓወር አለው ስቶ ስቶሪ በጣም ፓወር አለው መሻላ። ግን ሞክሬ ያለው ሀቂቃ የስቶቭ ወጥ ግን አይጣፍጥም። ይመጣታል ኋላ ስትል ውዛችን ከተለን እና መብራትን ውሃ እናፈላለን። እሩዛችን አሁን ቡና እንቆላለሁ። ደግሞ እቃኔ ቀረኝ እዛ ማዶ እቃዬን አደርጋለሁ። ዳቦ እንዴት ነው የሚጋገረው? ጉሮቤቲን ኮባም ጭልኝ ላኪልኝ ለልጆቹ አልኳት። ትልቅ ሰው አደለችው ታዲያ የእኔ ቢጤናት። ሰው ሳዝ በቢጤያችሁ ሲሆን ደስ ይላል እና ለአፍናኔ ላኪልኝ ስላት ከዛ ሁሉ አትልክልኝ። ኦኬ አልኩና አላይ ስትል ብዬ ተቀበልኩኝ ማለት ነው። ዛሬ በኮባ ነው ዳቦ የሚቀቀረው እና አሁን ወደየት? ወደ እቃ ማጠብ። እሺ ቤተሰብ ዳቦውን ንክጨደዝ ይሆናል እንደሚያምር ተስፋ አደርጋለሁ። ይጡ መሽላ በጣም ቆንጆ ነው። በጣም እንትኮፉ ብሏል። እስኪ ትንሽ እዚህ ላይ ደግሞ ትንሽ ትውክትል አድርገው። እሺ ውድ ቤተሰብ ተከታታሪ ጨረሱ እዚህ ዳቦ እየበሰለ ነው። እዚህ ጋር ደግሞ ትልቁ ሴሪሞኒ እምትወዱልኝ የቡና ወዳጆቼ እንዲሁም እኔ እወዳለሁ ቡና መቁላት፣ እንደዚሁም መጠጣት። ከምጠጣ መቁላት በጣም ያስደስተኛል እና ግቢያችንን እንደዚህ ሰጥተለን ጨረስን አልሐምዱሊላህ። ቃይን ማጥቤ ውሀ ስለሚበች ዛ የሚቀመጠው ኖሮቶ አነሳው ፀሀይ ከሚመጣው ከሚመታው እዚህ ጋር ደግሞ ወጤ በስላለች ጨው ጨመርኩኝ። እና አንደኛ አዛን አለ። እኔም ስራዬ ጨረስኩ፣ ቋቋ አረጋለሁ። ከዛ ሻወር ወስዶ ሶላት የለኝም። ማሜን መጠበቅ ነው ማለት ነው። ወይዬ የእኔ ጣፋጮች ወይ ወይዬ፣ ምን ልስጣችሁ? እሉሽ እሉሽ ነው። ዳቦ ዳቦ ነው ምፈልጉት እሺ፣ ዋቸው አይቴኒ ማማ የጎረቤት ይለሽ ቁጭ በሉሽ፣ ቁጭ በይ፣ ከኩም ቁጭ በይ፣ ልብስሽን ከፍ ማዬ፣ ጎበዦች የኔ ልጆች እሰጣቸዋለሁ። እሺ ማይ ሱርሽ ልበሽ ወይ ወይ ቁጭ በይ ቁጭ በይና ልበሽ እዛ ማን አያችሁ? እኔ ቡና ተፈጭቶ ራሱ እስኪ ዛሬ ላሳያችሁ። መሸጥ በጣም ምናምን አላደርገውም። ቆንጆ ይሆናል ማለት ነው። ሰዓት የለኝም። በይ እሺ ቤተሰብ፣ ሸዋር ወሰድኩ። ሁጣ አለ ገና አልጨራ አልሰገዱም ገና። እንግዲህ ልብሳችን እንልበስ። ሸዋር ወሰድኩ የማማ የምስጅ ጋ ላይ እሷንም አምጥቼ ላልብስ ያው የዛሬው ውሎ እንደዚህ ፏፈሽ ያለ ነበር። ያምራል። እኔ ደስ ብሎኛል። እና ደግሞ ይሄ ማስታወሻ ትውስት ነው። አንዳንዴ ያሳለፋችሁትን ነገር አስቀምጣችሁ ማስታወሻ ሁን ሰዓት ደስ ይላል። ደስ በሚል ሙድ ማለት ነው። አሁን ልልበስ። የዛሬው ዳቦ ማሻአላህ ተባረከ። ላይ ረህማን ለምን እየራጥኩኝ አላሳያችሁም አልኩና

ያዥ እና ሳሎን አስቀምጫ እንጂ ይዘሽው ግቢ እኮ እንጂ ይዘሽ ሂጂ። እኔ የእኔ ፋፋጫ አንቺ ይዘሽ ሂጂ፣ የተባሉት እና ቆንጆ ይዤ ዳቦ ጋግሬ አለሁ። ማሜ ሲመጣ ይቆርሳል ማለት ነው። እሺ፣ እሱ ቤተሰብ ዳቦ ማሻላህ ሶፍት ነው የሆነው ማማዬ ስጭኝ አለች። ሀቂቃ ክፍት ነው ያለው ማሻላህ ቆንጆ ነው። ስለዚህ ማሜ ሳይመጣ የውቆ እረስኩትኝ። ለልጅ ያልሆነ እዩው ብልኝ ተውጅኛለሽ። ለእኔ አንቺው ብይልኝ እኔ ብቅ አውቃለሁ። ብስሚላ ብዬሽ እኔ አባ ሲመጣ ነዋ የምበለው ያስቀምጠው እዚህ ውድ ቤተሰቦች እንግዲህ እንደዚሽ ቅርቅ ብለን ማሜ መጥተው ብርቱካን ይዞልን መጣ የሚጠጣ ይዞልን መጣ። እንደዚህኛ ደግሞ ቤት ባፈራው ፏፋሽ ብለን ጠብቀ ነዋል። በሰህናት አቅርቢ፣ በትሪ አቅርቢ ብላችሁ ሲ ዛሬ እናንተ ሞራል ለመሞላት በትሪ አቅርቢ ያለውኝ ያውንጀሬን ተቆታላችሁ። ወጡም ይሄው ማሻላ አንቀጭን ወጣ አልወድም

አሁን ውድ ቤተሰቦች ቡናችን ወጥተዋል። እንደዚህ ፏፏ እያለን ነው። እዚህ ጋር ደግሞ ማሜ ማማ ታይ ስነ ስርዓት ይኖርሽ

ወይኔ ብስሚላ፣ ይሄ እንቁላል ምናምን ምናምን የለውም፣ ዝም ብዬ ነው ምናምን የለውም። ስኳር ምናምን አላደረግም። አሁን እስኪ ትልቁን ሴሪሞኒ ቡናችንን እንቀዳለን ማለት ነው። እንኩ ባያቸው፣ ብሉ ባያቸው።